ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማቸው ይዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ይዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ ካለ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም በሀሳብ እንዲሁም በሌሎች እየሰጠ እንገኛለን ማለት ነው። እንግዲህ ይህንን ቪዲዮ እስከ መጨረሻው ዩት በደንብ አድርጋችሁ እናንተ ካያችሁት በቶሎ መለወጥ ትችላላችሁ ማለት ነው። ማንበብ ማይችል ካለም በቶሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለም በቶሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን እንግሊዘኛን በአማርኛ ማጥናት የሚል ነው። እጅላችሁ እሱንም አንድ ባንድ እስከ መጨረሻው ድረስ አሳያችኋለሁ። ከእኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከጀ እስከ ጨ በነዚህ በአራቱም ፊደላት በእንግሊዘኛ እንዴት ይነበባሉ የሚለውን እስከ ቤተሰቦቻቸው ድረስ ይዤላችሁ መጥቻለሁ። እንግዲህ እሱን አንድ ባንድ አሳያችኋለሁ። ተከታተሉኝ። አሁን የምንጀምረው ከጀ ወይም ደግሞ ከዚችኛዋ ፊደል ነው። ስለዚህ አሁን ሁሉንም እያንዳንዱ ደንብ አድርጌ አነብላችኋለሁ። እናንተ ተከታተሉ። ጀ ጁ ጂ ጃ ጄ ጅ ጆ። እንግዲህ ከመጨረሻው ወደ መጀመሪያው ደግሞ አነብላችኋለሁ። ጆ ጅ ጄ ጃ ጂ ጁ ጀ አሁን እነዚህን ደግሞ በእንግሊዘኛ እንዴት ይጻፋሉ የሚሉትን እናያቸዋለን ማለት ነው። እንግዲህ ጀ ስንል ጀኢ፣ ጁ ጀዩ፣ ጂ ጀአይ፣ ጃ ጀኤ

እንግዲህ ደግሞ ከመጨረሻው ወደ መጀመሪያው አነብላችኋለሁ። ጎ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። አሁን እነዚህ ደግሞ በእንግሊዘኛ እንዴት ይጻፋሉ የሚለውን እናያለን ማለት ነው። ገ ስንል ጂኢ ጉ ጂዩ ጊ ጂ አይ ጋ ጂኤ ጌ ጂኢ ግ ጂ ጎ ጂኦ። እንግዲህ ከዚህ ጋ እንደምታዩዋቸው ስድስተኛ ድምጾች ደግሞ ወይም ደግሞ ሳድስ ድምጾች አናባቢ የላቸውም የሚለውን ትይዛላችሁ ማለት ነው። ቀጣይ ደግሞ ጡ ጢ ጣ ጤ ጥ ጦ። እንግዲህ ከመጨረሻው ወደ መጀመሪያው ደግሞ አነብላችኋለሁ። ጦ እንግዲህ እነዚህ ደግሞ በእንግሊዘኛ እንዴት ይጻፋሉ? የሚለውን ደግሞ አሳያችኋለሁ ማለት ነው። ጠስን ቲኢ ጡ ቲዩ ጢ ቲአይ ጣ ቲኤ ጤ ቲኢ ጥ ቲ ጦ ቲኦ ይሆናል ማለት ነው። ቀጣይ ደግሞ ወደ ጨ እንሄዳለን። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። አሁን ደግሞ ከመጨረሻው ወደ መጀመሪያው አነብላችኋለሁ ማለት ነው። ጮ፣ ጭ፣ ጬ፣ ጫ እነዚህም በእንግሊዘኛ እንዴት ይጻፋሉ የሚለውን እናያቸዋለን። ጨ ስንል ሲ ኤች ኢ። እንግዲህ ጨ የምትባለው ፊደል ከነዚህ ካየናቸው የተለየችው በምንድን ነው? እንግሊዘኛ ሌተርስ ወይም ደግሞ እንግሊዘኛ ፊደላትን ሶስቱን የያዘች ናት ማለት ነው። እንግዲህ የጨ ቤተሰብ የእንግሊዘኛ ፊደላቶች ሶስት ሶስት ናቸው ማለት ነው። እስኪ እነሱንም እናያቸው። ጩ ስንል ደግሞ ሲ ኤች ዩ፣ ጪ ሲ ኤች አይ፣ ጫ ሲ ኤች ኤ፣ ጬ ሲ ኤች ኢ፣ ጭ ሲ ኤች። እንቺ ሶስት ፊደል ወይም ደግሞ ሶስት የእንግሊዝኛ ሌተር ያለያዘች ሳድስ ስለሆነች ነው ማለት ነው። ጮ ሲ ኤች ኦ የሚል ፊደላትስ ወይም ደግሞ እንግሊዘኛ ሌተርስ ይይዛሉ ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን አራቱን ፊደላት ከና ቤተሰቦቻቸው በእንግሊዘኛ እንዴት ይጻፋሉ የሚለውን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።